በስልጤ ዞን የሳር ቤቶች በዚህ አመት ብቻ በመቶ የሚቆጠር ቤቶች ወድመዋል። የቤት እንስሳዎች ተቃጥለዋል፣ ንብረት ወድመዋል። እስካሁንም ለጊዜው ምንነቱ ያልታወቀ በሚባል ነው እየተዘገበ ያለው። ወረዳዎች ከተማ አስተዳደሮች የሚዘግቡት ምክንያቱ ያልታወቀ እሳት አደጋ ደረሰ ነው። ዛሬ ብቻ በጦራ ሰባት ቤት በአዘርነት በርበሬ አስር ቤት በሁልበራግ ወረዳ አንድ ቤት ሀርቡቴ አካባቢ በአንድ ቀን አስቡት። በየጊዜው ቤቶች ይቃጠላሉ። ምክንያቱ ግን እስካሁን ድረስ ወረዳዎች፣ የወረዳው የሚመለከተው አካል በመንግስት ኮሚኒኬሽን ናቸው ለጊዜው ምክንያቱ ያልታወቀም፣ እስካሁን ድረስ ምክንያቱ ያልታወቀም፣ አምና ካቻምና፣ የዛሬ ሁለት አምስት ስድስት ሰባት አመትም ይሄ ተከታታይ የቤቶች እሳት አደጋ ቀጥሏል፣ ማለት ነው። ምክንያቱ እስካሁን ድረስ አለመታወቁ ግራ ያጋባል። ሌላ ጋ ቢያንስ በሌሎች ዞኖች በሌሎች ወረዳዎች በአመት ምናልባት አንድ ቤት ሁለት ቤት ሊቃጠል ይችላል። ቢያንስ ቢያንስ ምክንያቱ አለመታወቁ በጣም ያሳዝናል። ምን እንደሆነ አልታወቅም። በየቀኑ ካልድቾ ሪሎ ጀምሮ ከዚያ በፊት እዛ አረ ስንቱ ይቆጠራል። በሁሉም ወረዳ በሚባል ደረጃ በስልጤ ዞን እስካሁን ድረስ ይሄ ቤት ይሄ ሳር ቤት ይሄ ቆርቆሮ ቤት በዚህ ምክንያት ነው የተቃጠለው የሚባል ነገር የለም። ሁሌ ድፍን እንደ እንቁላል ምክንያቱ ያልታወቀ የሳር አደጋ አስር ቤት ተቃጠለ፣ ሀያ ቤት ተቃጠለ፣ ስድስት ቤት ተቃጠለ፣ ሁለት ቤት ተቃጠለ ሲባል ነው ያለው። ይሄ በጣም አሳዛኝ ነው።